ብዙዎችን እያነጋግር ያለው የቅዱስነታቸው እንባ ብፁዕ አቡነ ማቲያስ በሀጂው ሥርዓተ ቀብር ፕሮግራም ላይ ከዓይኖቻቸው ላይ የታዩት ጥልቅ ሐዘን የሞላባቸው ስሜቶችና እሳቸው የተናገሩት ልብ የሚነካ ንግግር የሀጂ ሙፍቲ ኡመር እንድሪስ ልጅ ለመጨረሻ ጊዜ በእንባ የተናገረውና ህዝቡን ያስለቀሰው ጉዳይ ፋኖ ከህዋት ጋር ተሰልፎ ለአማራ ንቀቱን አሳይቷል። የሜጀር ጀነራሉ ያልተጠበቀ የተጠበቀ ንግግር ቁጣን አስነሳ። ጀነራሉ ስለ ፋኑና ህወሓት ጥምረት የሚያውቁት ምንድን ነው? መረጃውን በዝርዝር እንመለከታለን። ኢትዮጵያ የሙጥኝ ያለችበት የባህር በር ጉዳይ ላይ ያላት አቋም ከትላንት ብሷል። ኤርትራ ለኢትዮጵያ የሰጠችው ጠንካራ ማስጠንቀቂያ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 ይህንን የድካም አለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ነው። ቅዱስነታቸው እግዚአብሔር በዘመናቱ ሀገርን ያለ መሪ፣ ህዝብን ያለ ዘካሪ አይተውምም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨገይ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሐጂ ኡመር እንድሪስ እረፍት ረፍት የተሰማቸውን ጥልቅ ሐዘን ገልጸዋል። እግዚአብሔር በየዘመናቱ ሀገርን ያለ መሪ ህዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ፣ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኡመር እንድሪስ ነበሩ ሲሉም ተደምጠዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሎቿ መካከልም አንዱ የሆኑትን ለመወደድ የታደሉትን የዘመ ናችን ጌጥ አታለች ሲሉም ገልጸዋል። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙም እና ሐዘናችን ጥልቅ ነው ሲሉም ገልጸዋል። ቅዱስነታቸው ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብም መጽናናትን ተመኝተዋል የቅዱስነታቸው ምስልም በስፋት በተለያዩ ማህበራዊ ትስስር ገጾች ላይ እያነጋገረ ይገኛል በተያያዘ መረጃም የእኛ ብቻ ሳይሆኑ የሁሉም ኢትዮጵያዊ አባት ነበሩ ሲሉ የሀጂ ኡመር ልጅ በመድረኩ የተናገሩት ንግግር የበርካቶችን ልብ ነክቷል የመላው ኢትዮጵያውያንን ፍቅር ያተረፉት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ አስክሬን የሽኝት ስነስርዓት በአዲስ አበባ ሚሊኒየም አዳራሽ በታላቅ ክብር የተካሄደ ሲሆን የሀጂ ኡመር ልጅ አቶ አህመድ ኡመር በቤተሰቡ ስም ባስተላለፉት ልብ የሚነካ መልእክትም አባታችን የእኛ ብቻ አባት አይደሉም፣ የሁሉም ኢትዮጵያዊ አባት ናቸው ሲሉ የሙፍቲውን ሁለንተናዊ አባትነትም መስክረዋል። በተጨማሪም መላው የኢትዮጵያ ሕዝብ ለታላቁ አባት ያለምንም ልዩነት ያሳየውን ፍቅርና ክብር በታላቅ አድናቆትም አመስግነዋል። ፋኖ ከህወሓት ጋር ተሰልፎ ለአማራ ንቀቱን አሳይቷል ሲሉ ሜጀር ጀነራሉ ተናገሩ። በአማራ ክልል ተኩስ ልውውጦችና ህዝባዊ ውይይቶች እንደቀጠሉ ናቸው። ጥቅምት 10 ቀን 2018 ዓመተ ምህረት በሸዋሮ ቤት ከተማ በተካሄደ አንድ ውይይት ላይ የተገኙት ሜጀር ጀነራል አበባው ሰይድ ጽንፈኛው ሲሉ የጠሯቸውን የፋኖ ታጣቂዎች ከህወሓት ጋር አብሮ እየሰራ ነው ሲሉም ከሰዋል። የሀገር መከላከያ ሰራዊት የልዩ ዘመቻዎች ህዝብ ምክትል አዛዥ ሜጀር ጀነራል አበባው ሰይድ በሸዋሮቢት ከተማና በቀወት ወረዳ ካሉ የመንግስት ሰራተኞች ጋር ተወያይተዋል። ሜጀር ጀነራል አበባው በንግግራቸው በሀሰተኛ የሚዲያ ጫጫታ የሚመጣ ለውጥ የለም ያሉ ሲሆን በጫካ ያሉ ታጣቂዎችም ለግል ኢኮኖሚያዊ ጥቅማቸው የሚንቀሳቀሱና ትላንት የአማራ ህዝብ ዋጋ አስከፍሏል ካሉት ጠላት ህወሓት ጋር ጭምር በመተባበር ለህዝቡ ያላቸውን ንቀት አሳይተዋል በማለትም ከሰዋል። በመሆኑም የተማረው የመንግስት ሰራተኛና ማህበረሰቡ እውነቱን ተረድቶ በቃሊል ይገባል ሲሉ ጥሪያቸውን አቅርበዋል ተገልጿል የሰሜን ሸዋ ዞን ማዕድን መርማሪ ኃላፊ አቶ ታደሰ በቀለ በበኩላቸው ደግሞ የምንገዳደለው እኛው ነን የማንም ሞት ሊያስደስተን አይገባም ሀገራችን በብዙ ዘርፍ ዋጋ እየከፈለች ነው ሲሉም ገልጸዋል የኤርትራ መንግስት የሀገሪቱን ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶችን በጽኖ በመቃወም ነጻነቷ ለሰላሳ ዓመታት በዘለቀ መራር ትግልና በከፍተኛ መስዋዕትነት የተገኘ መሆኑን በይፋዊ ድረገጽ ላይ ባወጣው ጽሁፍም አስታውቋል። ጽሁፉ ከታሪካዊ ዳራ በተጨማሪ ወቅታዊውን የቀጠና ሁኔታ በማጣቀስም ለኢትዮጵያ ጠንካራ ማስጠንቀቂያን አስተላልፏል። የኤርትራ ማስታወቂያ ሚኒስቴር ይፋ ባደረገው በዚህ ጽሁፍም የሀገሪቱ የነፃነት ትግል ምን ያህል ከባድ እንደነበረ ለ በማሳየት በመጽዋ ጦርነት ወቅትም የተሰዉትን ማጉላ ያተባሉ ታጋይና የታንክ 795ን የጀግንነት ታሪክ በስፋትም ዘርዝሯል። ማጉላ ወደ ወሳኙ ጦርነት ከመግባታቸው በፊት ልጃቸውን ለመጨረሻ ጊዜ ለማየት ፈቃድ ጠይቀው እንደተመለሱ እና በመጨረሻም ከጓዶቻቸው ጋር በጀግንነት እንደተሰዉ የሚተርከው ይህ ታሪክ የኤርትራ ነጻነት በሺዎች በሚቆጠሩ ዜጎች ደም የተገኘ መሆኑን ለማሳየት እንደማሳያም ቀርቧል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታሪካዊ ዳራ በመነሳት ጽሑፉ ወቅታዊን የቀጠና ሁኔታ በማንሳትም ለኢትዮጵያ ሊቃን ግልጽ ማስጠንቀቂያን አስቀምጧል። ቃላት በደም የተጻፈ ካርታን ሊለውጡ አይችሉም ያለው ጽሑፉ በማስፋፋት ህልም ውስጥ መጓዝ በታሪክ ፍንጣሬዎች ላይ በባዶ እግር እንደመሄድ ነው ሲልም ገልጾታል። ይህ አገላለጽ ኢትዮጵያ በቅርብ ያነሳቸውን የባርበር የማግኘት ጥያቄን በቀጥታ የሚቃወም መሆኑን የፖለቲካ ተንታኞችም ይገልጻሉ። በአፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትና የግዛት አንድነትን ከማክበር ብቻ ነው ያለው የኤርትራ መንግስት ኤርትራውያን በልጆቻቸው ህይወት የገዙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም ሲሉም አቋማቸውን ገልጸዋል። በማጠቃለያው ይህ ጽሑፍ ኤርትራ በነፃነቷና በግዛት አንድነቷ ጉዳይ ላይ ያላትን የማይናወጥ አቋም በድጋሚ ያረጋገጠችበትና በቀጠናው እየተፈጠረ ላለው አዲስ የጂኦፖለቲካዊ እንቅስቃሴ የሰጠችው ጠንካራ ምላሽ መሆኑንም ያመላክታል። በግፍ ያጣነው የባርበር የጊዜ ጉዳይ ካልሆነ በስተቀር መንበለሱ አይቀርም ሲሉ ኮማንደሩ ተደምጡ። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝለት አስታውቀዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታዊ ጉላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ ይህንን የተናገሩት ጥቅምት 8 ቀን 2018 ዓ ም በውጭ ጉዳይ ኢንስቲትዩት በመከላከያ ወር ኮሌጅ እና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስራቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና በመዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። ታዲያ በዛም ላይ የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርበዋል ያሉት የባህር በር ምክትል አዛዦ በቀይ ባህር ቀጠና እየታዩ ናቸው ያላቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልተጠቀሱት ጊዜ ወዲም በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እየተደረገ ያለው የጂኦፖለቲክስ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑንም አመላክተዋል። የወደብ ጉዳይ እልባት አለማግኘት ከቀጠለ በኢትዮጵያ የኢኮኖሚና የፖለቲካ አለመረጋጋት እንዲፈጠር በአንድም ሆነ በሌላ መልኩ አስተዋጽኦ ማድረጉ የማይቀር መሆኑን በማመላከትም አስፈላጊውንና ሊያመጣ የሚችለውን አሉታዊ ውጤትም አስገንዝበዋል። የባህር በር አስፈላጊነት ኢትዮጵያ የባህር በሯን በግፍ መነጠቋን እንዲሁም ደግሞ መመለሱ አይቀር የመሆኑን ሲናገሩ ምክትል አዛዡ የመጀመሪያውም አይደሉም። ይህ በተደጋ ጠቃሚ እየተነገረ ያለ ጉዳይ ነው። የኢትዮጵያ የባህር በሩ ወሳኝና አስፈላጊ ተደርጎ በበርካታ ባለስልጣናትና መሪዎችም እየተነገረ ይገኛል። ውድ ተመልካቾቻችን፣ ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።